አመሰግናለው ኃይለ ኢየሱስ። እንግዲህ የአዲስ አበባ ከተማ አስተዳደር በተለይም በከተማዋ በመዲናዋ የሚገኙ ዜጎች በአንድ በቀን አንድ ጊዜ እንኳን ለመብላት የሚቸገሩ ዜጎችን በተለያዩ ሁኔታዎች የመመገብ እንዲሁም ደግሞ የማገዝ ስራ ሲሰራ ቆይቷል። ከዚህም አንዱ ደግሞ የምገባ ማዕከላትን በማቋቋም ዜጎች በቀን አንድ እንኳን ንጹህ ምግብና መጠኑ የጠበቀ ምግብ እንዲመገቡ ማድረግ አንዱ ስራ ይቆየ ነው። በዚህም እንግዲህ ባለፉት በተለይም ደግሞ ከ2014 ጀምሮ በተከናወኑ ስራዎች 24 የምገባ ማዕከላት ወደ ስራ ገብተው ዜጎች በቀን አንድ እንኳን መመገብ እንዲችሉ ሲደረግ ቆይተዋል። አሁን ደግሞ የትንሳኤ በዓልን ምክንያት በማድረግ ባለፈው ቀናት ላይ ሁለት አዳዲስ ማዕከላት ወደ ስራ ገብተው 26 የምገባ ማዕከላት ዜጎች በቀን አንድ ጊዜ እንኳን መመገብ እንዲችሉ ሲደረግ ቆይተዋል። እነዚህ የምገባ ማዕከላት ዜጎች የምግብ ንጹህ ምግብ እንዲሁም ደግሞ የተመጣጠነ ምግብ እንዲያገኙ ከማድረግ ባለፈ ሰፋፊ ስራዎችም የሚሰራበት መርሃ ግብር ነው። ከዚህ ውስጥም አንዱ ደግሞ ዜጎች ከተረጅነት ራሳቸውን ወደ መቻል እንዲሄዱ የተለያዩ ስልጠናዎችን የሚሰጥበት እድልም አለ ማለት ነው። በዚህም ዛሬ እኛ በተገኘንበት መድረክ ላይ የምገባ ማዕከል ተጠቃሚ ነበሩ እንዲሁም ደግሞ በቀን አንድ እንኳን እዛ እየተገኙ ይመገበው የነበሩ ሴቶችና እናቶች ራሳቸውን የሚችሉበትና ራሳቸው ስራ ሰርተው የሚተዳደሩበት መንገድም ሲመቻች ቆይቷል። በዛሬው ዕለትም 316 ሴቶችና እናቶች ራሳቸው ሰርተው ቤተሰቦቻቸውን ራሳቸውን የሚያስተዳድሩበትና ከተረጅነት ወደ ራስ መቻል የሚሸጋገሩበትን ሁነት በዛሬው ዕለት ተካሂዷል ማለት ነው። ይህ ሲካሄድ ለሁለተኛ ጊዜ ነው ሁለተኛው ዙር ማለት ነው። በ2016 ዓ ም በመጀመሪያው ዙር በአጠቃላይ በአዲስ አበባ በሚገኙ የተለያዩ አካባቢ በ11 ክፍለ ከተሞች የሚገኙ ሴቶችና እናቶች የመስራት አቅም ያላቸው ለመስራት ዝግጅት የሆኑ ተመልምለው የስልጠናም ተዘጋጅቶላቸው አንድ መቶ ሴቶችና እናቶች አንድ መቶ ሴቶችና እናቶች በተለያዩ የስራ ዘርፍ እንዲሰማሩ ተደርገው ራሳቸውን እንዲችሉ ና ከተረጅነት እንዲወጡ ማድረግ ተችሏል በዘንድሮ አመትም በ2017 ዓመተ ምህረት ማለት ነው 316 ሴቶች ናቶች እናቶች በተለያዩ የስራ መንገድ በተለያዩ የስራ አይነቶች እንዲሰማሩ ስራዎች ተከናውኗል ማለት ነው ዛሬም ይህ ተከናውኗል በተለይም ደግሞ የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ይህን ነገር በሀላፊነት በመውሰድ ሴቶች አቅማቸውን እንዲጠቀሙበት ና የመስራት አቅም ያላቸው ከተረጅነት ወጥተው ራሳቸውን እንዲችሉ ና በተለያዩ ስራዎች ሁኔታ ሰማርተው ደግሞ ራሳቸውንም ቤተሰቦቻቸውንም እንዲያስተዳድሩ የተለያዩ ስራዎች ሲሰራ ቆይቷል። በዛሬው እለትም 316 ሴቶችና ህጻናት የዚህ ድል ተጠቃሚ ሆኖ አሉ። በዚህም ሴቶቹ በተለይም ደግሞ የችፕስ ማሽን መጥበሻ ተመቻችቶላቸው ቺፕስ እየጠበሱ ራሳቸው የሚያስተዳድሩበት ገቢ እንዲያገኙ እንዲሁም ደግሞ የምጣድ የዳቦ ደፍተው መሸጥ የሚችሉበትን መንገድ ተመቻችቶላቸዋል። 316 ሴቶችም ይህን ተጠቅመው እንግዲህ ከተረጅነት ወጥተው ሌሎችን ቤተሰቦቻቸውን እንዲያስተዳድሩ

እንዲያደርጉ ጥሪ ተላልፏል። በዚህ መርሃ ግብር ላይ የአዲስ አበባ ከተማ አስተዳደር ምክር ቤት ዋና አፈጉባኤ ወይዘሮ ቡዜና አብዱልቃድር ተገኝተው ነበረ። በመድረኩ እሳቸው ባደረጉት ንግግር ሴቶችን የማብቃት ሴቶችን ደግሞ በራሳቸውን ራሳቸውን በራሳቸው ማስተዳደር እንዲችሉ ማድረግ ዋነኛውም በተለይም ባለፉት ሰባት ዓመታት ሲከናወኑ የነበረው ተግባር ነው ብሏል። በሀገር አቀፍ ደረጃ ታልሞ የተንቀሳቀሰ የሚገኘው የብልጽግና ጉዞ እውን እንዲሆን ሴቶችን ያቀፈ እንዲሆንና የሴቶች ተሳትፎ እንዲያድግ ማድረግ አለበትም ማድረግ ያለበት ተብሎ ስንንቀሳቀስ ቆይተና ይህም ደግሞ አንዱ አካል ነው። ሴቶች ከተረጅነት ራሳቸውን ደግሞ ሌሎችን መርዳት የሚችሉበት እንዲሆን ማድረግ ይገባል ብለዋል። የዚህ እድል ተጠቃሚ ሴቶችንም ማነጋገር ችለን ነበር። እነሱም ቢሆኑ ይህ እድል መመቻቸቱ ትልቅ አቅም ነው ከዚህ በፊት የነበረ እድል የተረጅነትን ሁኔታ ትተን ራሳችን ማስተዳደር ችለናል ብለዋል። ባለፈው ዓመት የዚህ እድል ተጠቃሚ ከነበሩ መቶ ሴቶች ውስጥ ያነጋገርናቸው ሴቶችም በተሰማሩበት መስክ ቺፕስ በመሸጥ የባልትና በማዘጋጀት ገቢ ማግኘት ችለዋል። በዚህም ደግሞ የምገባ ማዕከሉ ተጠቃሚ ነበሩ። አሁን ላይ ግን ራሳቸውን በማስተዳደር ቤተሰቦቻቸውንም ማገዝ ችለዋል። የአሁኑ 316ቱ ሴቶችም ካለፈው ተሞክሮ ወስደው የተሰጣቸውን እድል ተጠቅመው በአግባቡ እንዲሰሩና ራሳቸውን ደግሞ እንዲያበቁ ጥሪ የቀረበበትም ሆኗል ማለት ነው። ሌላኛው ሁነት ደግሞ አሁን እኛ በምንገኝበት ከጀርባችን እንደምትመለከቱት እንግዲህ በወዳጅነት አደባባይ ነው የምንገኘው ሌላኛው ሁለተኛው ሁነት ማለት ነው። በዚህ ሁነት ላይ የአዲስ አበባ ከተማ አስተዳደር ያዘጋጀው አስረኛው የሳይንስ የሳይንስ አውደ ርዕይ እየተካሄደ ይገኛል። በአዲስ አበባ የሚገኙ አስራ አንዱም ክፍለ ከተሞች የሚገኙ ትምህርት ቤቶች መምህራንና ተማሪዎች በሳይንስ ፈጠራ ዘርፍ የሰሯቸውን ስራዎች የሚወዳደሩበት ስነ ስርዓት ወይም ደግሞ አውደ ርዕይ እየተካሄደ ይገኛል። የዚህ አውደ ርዕይ እንግዲህ በፈጠራ ስራ የተካኑ ትጉት በፈጠራ ስራ የተካነ ትጉ ትውልድ ለሀገር ብልጽግና በሚል መሪ ቃል አስረኛውም የሳይንስ አውደ ርዕይ እየተካሄደ ይገኛል። መርሃግብሩ እንግዲህ በተለያዩ ነቶች ከሂሳት ጀምሮ እየተካሄደ ይገኛል ማለት ነው። ኃይለ ኢየሱስ ለአሁኑ ያለኝ መረጃ ይህን ይመስላል። ወደ አንተ ልመልስ። ሚኪያስ አለሙ ለመረጃ ከልብ ነው የማመሰግነው